ዛሬ ላይ እንግዲህ በሶሻል ሚዲያ ስኬታማ መሆን ቀላል እንደሆነ አድርገው የሚነግሩ ሰዎች ብዙ ናቸው። ነገር ግን እንደሚወራው አይደለም፣ ወሬው እንደሚነዛው አይደለም። ማንኛውም ነገር እንደሚወራው አይደለም። ውስጥ ላይ ገብቶ ሲታይ ነው እውነታው የሚታወቀው። እውነቱን ልንገራችሁ በሶሻል ሚዲያ ስኬታማ ለመሆን እንደሚወራው ወይ ደግሞ ወሬው እንደሚነዛው አይደለም። እንግዲህ ሶሻል ሚዲያ ማለት ልክ አንድ ሰውዬ ወይ ደግሞ አንድ ሰው የራሱን ቢዝነስ ስኬታማ ለማድረግ የሚያደርገው ጥረት፣ የሚከፍላቸው ዋጋ እንዳለ ሁሉ በሶሻል ሚዲያ ስኬታማ ለመሆንም የሚያስከፍሉ ዋጋዎች አሉ። እነዚህ ዋጋዎችን ካልከፈልን እንግዲህ ስኬታማ እንሆናለን ብዬ አላስብም። አብዛኛው ሰዎች በስሜት ተገፋፍተው ነው በስሜት ነው ወደ ሶሻል ሚዲያ መጥቶ ሶሻል ሚዲያ የሚጀምሩት፣ ወይ ደግሞ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። ግን ከጊዜ በኋላ ያስጠላቸዋል፣ ከጊዜ በኋላ ይደብራቸዋል። ቪው የለም በቃ አንድ ማንም ሰው የሚያይላችሁ የለም፣ ቪው አይጨምርም። አያችሁ ይሄ ሁሉ በቃ ተስፋ ያስቆረጣችኋል። ከጊዜ በኋላ ተስፋ ትቆርጣላችሁ። ያ ሞቲቬሽን ካሌለ፣ ያ መነቃቃት ካሌለ መቀጠል አትችሉም። ስለዚህ ወደ ሶሻል ሚዲያ ስትመጡ በስሜት ተገፋፍታችሁ አይደለም ወደ ሶሻል ሚዲያ መምጣት ያለባችሁ። ወደ ሶሻል ሚዲያ ስትመጡ፣ ወደ ሞት ስንመጣ ጎል ሊኖረን ይገባል፣ ግብ ሊኖረን ይገባል። ግብ ካሌለ ወደ ሶሻል ሚዲያ ምን ልናደርግ እንመጣለን? አንድ ሰውዬ ቢዝነሱን ስኬታማ ለማድረግ ግብ ይኖረዋል ወይ ደግሞ ጎል ይኖረዋል። ጎል ካሌለው ሰውዬ ወዴት እንደሚሄድ እንኳን አያውቅም። ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ አይታወቅም። ስለዚህ ምን ማድረግ አለብን? መጀመሪያ ላይ ግብ ሊኖረን ይገባል። ጎል የሚባለው ካሌለ ወዴትም መጓዝ አንችልም። ስለዚህ ወደ ሶሻል ሚዲያ ስትመጡ ጎል ሊኖራችሁ ይገባል፣ እቅድ ሊኖራችሁ ይገባል። እቅዱ ካሌለ ጎል ካሌለ ወዴት መጓዝ እንኳን እንዳላችሁ አታቁም። ከጊዜ በኋላ እርግጠኛ ነኝ ታቁማላችሁ። ምክንያቱም ሶሻል ሚዲያ ላይ ስንመጣ እንደሚወራው፣ እንደ ወሬው እንደሚነዛው አይደለም። ሁለተኛው ጋር ስንመጣ ችግሮችን መመልከት መቻል አለብን። ወደ ሶሻል ሚዲያ ስንመጣ ችግሮችን መመልከት መቻል አለብን። አንድን ችግር መቅረፍ መቻል አለብን። እኛ የምንሰራው ነገር ወይ ደግሞ የምናቀርበው ኮንተንት ችግሮችን የሚቀርፍ ካልሆነ ድረስ ምንም ነገር ልናደርግ ማንም ሰው የእኛም ቪዲዮ ላይመለከት የእኛ ኮንተንት ማንም ሰው ኮንሱም ወይ ደሞ ሊመለከተው አይችልም። ምክንያቱም ማንም ሰው ወደ ሶሻል ሚዲያ መጥቶ ሲመለከት አንድ የሆነ ችግር አለበት፣ ችግሩን ለመቅረፍ ችግሩን ለማየት ለመልመድ፣ ኢንፎርሜሽን ለመጋዘር ለማድረግ፣ መረጃ ለመሰብሰብ ነው የሚመጣው። ስለዚህ ወደ ሶሻል ሚዲያ ስንመጣ ችግሮችን መመልከት መቻል አለብን። አንድን ችግር ቢያንስ አንድን ችግር መቅረፍ መቻል አለባችሁ። ችግሮች አሉ። ያ ብዙ ችግሮች አለን እና እነዚህን ችግሮች መቅረፍ መቻል አለብን በማ በሶሻል ሚዲያ በምንሰራው ቪዲዮዎች በምንሰራው ኮንተንት እኛ ያሉትን ችግሮች መቅረፍ መቻል አለብን። እኛ የምንሰራው ነገር ችግሮች ለችግሮች መፍትሄ የሚሰጥ ካልሆነ ምንም ለምንም ችግር መፍትሄ የማይሰጥ ከሆነ ማንም ሰው ኮንሲዩም አያደርግም። ማንም ሰው መጥቶ ሊያየላችሁ አይችልም። ስለዚህ ችግሮችን ተመልከቱ። ሶስተኛው ጋር ስንመጣ እስኪል ያስፈልጋል። እንግዲህ ጎል አለ ችግሮችን አይተናል። እነዚህን ችግሮች የምንፈታበት ችሎታ አለን ወይ? የኛ ስኪል ምን አይነት ነው? ችግሮችን የሚፈቱ ስኪል አለን ወይ? ስለዚህ ስኪል በጣም አስፈላጊ ነው። አንድን ስኪል ይዘን ነው ወደ ሶሻል ሚዲያ የምንመጣው። አንድ ሰው ብዙ ስኪሎች ሊኖሩት ይገባል። ያንን የአንተን ስኪል ነው ወደ ሶሻል ሚዲያ ማምጣት ያለብህ። ያንን የአንቺን ስኪል ነው ወደ ሶሻል ሚዲያ ማምጣት ያለብሽ። ስለዚህ አንድ ሰው አንድ ስኪል ካለው ያንን ስኪል ይዞ ነው መምጣት መቻል ያለበት። ያ ስኪል ያሌላቸው ሰዎች አሉ። ያንን ስኪል የሚፈልጉ ሰዎች አሉ። ያንን ስኪል መማር የሚፈልጉ ሰዎች አሉ። ስለዚህ ሰዎች ከእናንተ መማር መቻል አለባቸው። ያላቸውን ችግር የናንተን ቪዲዮ በመመልከት የናንተን ኮንተንት በመመልከት ያንን ችግራቸውን መቅረፍ መቻል ይኖርባቸዋል። እነዚህ ሶስት ነገሮች እንግዲህ በጣም ዋና አስፈላጊ የሆኑ ነገሮች ናቸው እና ስለዚህ በሶሻል ሚዲያ ስኬታማ ለመሆን አንደኛው ላይ ጎል ሊኖራችሁ ይገባል። ሁለተኛው ላይ አንድን ችግር መቅረፍ መቻል አለባችሁ። ሶስተኛው ላይ ስኪል ሊኖራችሁ ይገባል ያንን ችግር የምትቀርፉበት ስኪል ሊኖራችሁ ይገባል ማለት ነው። ይሄኛው ቪዲዮ ከተመቻችሁ እንግዲህ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ስቴብለስ